ከሰጣቸው ሲደርስ ወደ ጤና ተቋሙ ለሕክምናው ሲመለሱ ለአባቷ የወጣው የመከታተያ ካርድ በመጥፋቱ ምክንያት ታማሚ አባቷን ለከባድ እንግልት እንደዳረጋቸው የምታስታውሰው ገጠመኛ ነው። ከዛሬ ስንት አመት በፊት መሰለሽ አባቴ እንዲከታተል ነበርና አይን ሕክምና ኦፕሬሽን ደረጃ ደርሶ ያ ካርድ ጠፋ ተብሎ የራሱን እንላንት እስከ ማለት ደርሶ ነበርና ካርድ ጠፋ፣ እንዲህ በመሀል እንኳን ካርድ ለመፈለግ ብዙ ያደክማቸው ነበረ፣ እነሱንም እኛንም እንጉላላ ነበረ። አሁን ይህችው ባለታሪክ በአለርት ሆስፒታል የህክምና አገልግሎት ለማግኘት መጥታለች። አሁን ግን ነገሮች ተቀያይረዋል፣ እንደ ድሮ አይደሉም። ከእንግልት ነፃ ሆና መስተናገዷም አስገርሟታል። ሌሎች ታካሚዎችም የጤና ተቋማት አሰራራቸውን ማዘመናቸውን በማድነቅ ምስክርነት ሰጥተዋል። አንድ አምስት ወር ስድስት ወር አካባቢ ሆነኛል መከታተል ከጀመርኩኝ እና ያለው አሁን የተቀየረው የካርድ ሲስተም ወደ ሲስተም መምጣቱ አሁን ግን ዛሬ መጣውን ወዲያውኑ ዛሬ ወደ በሲስተም የተላለፈልኝ ይሄው ተራዬን እየጠበቅኩ ነው። ጥሩ ነው ብዬ አስባለሁ። የአሁኑ አሰራርና የበፊቱ በካርድ ፔሸንቶ ወደ ወደዚህ ወደዛ የሚግላሉት ቀርቶ የአሁኑ ሲስተም በጣም ጥርት ያለ ስራ ነው ያለው። ሊንክ ይደረጋል እዛ አሮጊቶቹ ሽማግሌዎች አይወድቁም። ምን አይሉም። ምንም የሚጠፋው ነገር የለም። ጤና ሚኒስቴር የተለያዩ ሆስፒታሎችና ጤና ጣቢያዎችን የአገልግሎት አሰጣጥ ቀልጣፋና ዘመናዊ ለማድረግ የተለያዩ ቴክኖሎጂዎችን ተግባራዊ ሲያደርግ ቆይቷል። ኢኤምአር ሲስተም ደግሞ አንዱ የተዘረጋውና የጤና ተቋማቱን ከወረቀት ንክኪ ነጻ የሆነ ስርዓትን እንዲከተሉ ያደረገ አሰራር ነው። ይህ አሰራር ደግሞ ከተገልጋዮችን ባሻገር ለአገልግሎቱ ሰጪዎች እጅግ ዘመናዊና ቀልጣፋ አሰራርን እንዲከተሉ አድርጓቸዋል። ለአገልግሎቱ መሳለጥም ጉልህ ሚና ተወጥቷል። ያው ዲጂታላይዜሽን ሲባል ብዙ ሰፊ ነው። ብዙ ነገሮችን ይይዛል። ከሱ ላይ በዋነኛነትና ትልቅ ፕሮጀክት አሁን እየሰራን ያለ ነው ኤማሩ ነው። ኤማሩ ላይ ምናለ የፔሽንት የሚጠቀሙትን ወረቀት ያለውን ሀርድ ኮፒውን ወደ ሶፍት ኮፒ ወይም ደግሞ በሲስተም መቀየር ነው ትልቁ ስራው። ያ ደግሞ ከብዙ አንግል አንጻር ብዙ ጥቅሞች አሉት። ለምሳሌ አሁን ትልቁና ዋና ቻሌንጅ የነበረው በጣም ብዙ ፔሽንት ከመኖሩ የተነሳ ካርድ ሎስ በጣም ነበረ። ካርድ ጠፋ። በተለይ ቆይተው ምናምን ሲመጡ ክፍሉም ግቢውም ትንሽ ወደ ጎን ሰፊ ስለሆነ ከአንዱ አንዱ ክፍል በጣም በራነር ነው የሚዘዋወረው። በዛ ሰዓት ያው መሀል ላይ ክፍተቶች ይኖራሉ ና መጥፋት ነገሮች በጣም ተደጋጋሚ ነበረ። ከዛ አሁን ሲስተም ላይ ከሆነ በኋላ ግን ያ ነገሮች ያው አይኖሩም፣ ምክንያቱም ኦልሬዲ ሲስተም ላይ ጀስት ሰርች ማድረግ ብቻ ስለሆነ ማለት ነው ታካሚዎች በመጀመሪያ ሲመጡ እኛን ሲያገኙ ትንሽ ትሬስ መትባል ካላለች እሷን ተቀብለን በዛ ቁጥር አይተን ወደሚገቡ ክፍል ወደ ሐኪሞች አሳይን እናደርጋለን። እንደገና ደግሞ እዚህ ጋር ደግሞ ከሌላ ክፍል ወደኛ በሲስተም ሲመጡ ሊንክ ውስጥ ገብተን አግኝተን እነኝን ታካሚዎች ሕክምና መውሰድ ወደሚገባቸው ክፍል እነሱንም እንዲሁ እንልካለን። እንደገና ደግሞ ታክሞ ሲጨርሱ እዚህ ጋር ደግሞ ታካሚዎቻችን ቀጠሮ እንሰጣለን። እነኛውን ዛሬ የተቀጠሩ ታካሚዎች ናቸው። እንደገና ደግሞ በሚቀጥለው ሳምንት ደግሞ በሚቀጥለው ወር ደግሞ የሚመጡ ታካሚዎች ሁሉ እዚህ ውስጥ ገብተን ልናገኛቸው እንችላለን። ሁሉም ስራዎች የሚሰሩት በወረቀት ነበረ። አክቲቪቲ በወረቀት ነበር የሚሰራው። ካርድ በሚጠፋበት ጊዜ አሁን በቀላሉ በስልክ ቁጥር ወይ በስም ተገብቶ በግማሽ ሴኮንድ ውስጥ የሚገኝ ነገር ነው። በፊት ግን ካርድ ቁጥር በቀላሉ ታካሚዎች ከዚህ በፊት ታክመው የሚያውቁ ከሆነና የካርድ ቁጥራቸውን ይዘው የማይመጡ ከሆነ ያንን የካርድ ቁጥር ለማግኘት የራሱን ጊዜ ይወስድ ነበር ውስጥ ተገብቶ ፔሸንት ፎልደር የሚባለው አለ እሱ ተገብቶ እያንዳንዱ ነገር ተገብቶ የራሱ ጊዜ አድካሚም ነበር እውነት ለመናገር እንግዲህ በጤና ተቋማት የዲጂታል የማድረጉ ስራ ትንሽ ቆየት ብሏል መጀመሪያ እንግዲህ አንድ 15 ዓመት በላይ ሊሆነው ይችላል ኤችኤምአይኤስ የምንለው ሲስተም ነበረን ያ ማለት ከታች ከወረዳ ጀምሮ ከቀበሌ ጀምሮ ከእያንዳንዱ ጤና ተቋማት ሪፖርት የምናደርግበት ሲስተም ነበረ። እሱን እንግዲህ ኤችኤምአይስ የነበረውን ሲስተም ወደ ዲችይስቱ የሚል ዲችይስ ነበረ። ከዲችይስ ደግሞ ወደ ዲችይስቱ አፕግሬድ እያደረግን ከታች ጀምሮ ሩቲን ዳታዎች ማለት ነው። በእያንዳንዱ ጤና ተቋማት ያለ በሽተኛ የጤና ተቋሞች ያሉበት ዲዝ በርደኑንም ኤኒ አውትብሬክ ቢነሳ ማየት የምንችልበትን የዲችይስቱ ሲስተም ኢምፕልመንት አድርገን እየሰራን እንገኛለን። እንግዲህ በዲኤችአይስቱ ብቻ አልቀረም። በተለይ ጤና ተቋማትን ፔፐርለስ ወይም ደግሞ ወረቀት አልባ የማድረጉንም ስራ ጎን ለጎና እያይዘን ስንሰራባቸው ነበሩ። ባለፉት ሶስትና አራት ዓመታት እንግዲህ ኢኤምአር የሚለውን በፓይለት ደረጃ ተጀምሮ አንዳንድ ጤና ተቋማት ላይ እየተሰሩ የነበሩበት ሁኔታ አለ። ኦልሞስት ሰባት ዓመት አካባቢ ማለት ነው ከሪፎርሙ በኋላ። ነገር ግን በሙሉ ላርጅ ስኬል ደግሞ አልሄድንባቸውም ነበር። በራሱ ሲስተሙ ኢንቴግሬሽን የሚፈልግባቸው ጉዳዮች ስለነበሩ ኢኤምአር የምንለው በሆስፒታሎች እና በጤና ተቋማት ላይ የምንሰራቸው የፔፐርለስ የማድረጉ ስራ ነው፣ ኤሌክትሮኒክ ሜዲካል ሪከርድ የሚለው የነበረው ነው። ስለዚህ እሱን ስራ ስንሰራ አሁን ላይ ወደ መቶ አርባ የሚሆኑ ጤና ተቋማት ማለት ነው ፔፐርለስ ሆነዋል። ብዙ ካርዶች ሊኖሩ ይችላሉ። ያን ለማምጣት የተለያየ ክፍተቶች ሊፈጠሩ ይችላሉ። መዘግየት ይኖራል በታካሚው እና እኛ ጋር እስኪደርስ ያለው ነገር መዘግየቶች አሉ። እነኛ መዘግየቶች አስቀርቶልናል። ቀጥታ እነዚህ ታማሚዎች ወደ እኛ ነው የሚመጡት። ወደ እኛ ሲመጡ እኛ ደግሞ በቀጥታ ወደ የሚገቡበት ሕፃናት ከሆኑ ወደ ሕፃናት ክፍል አዋቂዎች ሆነው የተለያየ የሚገቡበት ክፍል አለ። የተለያየ ሕክምና አገልግሎቶች እንሰጣለን። ወደ የሚገቡበት ክፍል እየመደብናቸው ቶሎ ታካሚዎች በቀልጣፋ ሁኔታ ታክመው እንዲሄዱ እናደርጋቸዋለን። ሃርድ ኮፒ ነው፣ በወረቀት ነው ሁሉም ስራዎች የሚሰሩት በወረቀት ነበረ። ሁሉም አክቲቪቲ በወረቀት ነበር የሚሰራው። አሁን ግን ይሄ ኤምአር የተባለው ዲጂታሉ ከመጣ በኋላ ብዙ ነገር ነው ያቃለለው። ከሪሶርስ አንጻር ብዙ ነገር አቃለለው። ከጊዜ አንጻር ኢቨን ከገንዘብም እንደዚሁ በጣም እያቃለለ ነው ያለው። ለምሳሌ አሁን እንዳየ ነው ታካሚዎቹ፣ አሁን ስራ ላይ ስለሆነ ታካሚዎች ብዙ የሚያቆይ ምንም ነገር የለም። እንደመጡ አስፈላጊውን ነገር ካየንና ከለየን በኋላ እዚህ ካርድ ቁጥሩና ስማቸው ጀነሬት ተደርጎ ወደ ህክምና ክፍል በቀላሉ የሚሄዱበት ነው ምንም ነገር ሳይዙ ወደ ህክምና ክፍል ባጭሩ ሄደው በአጭር ጊዜ ውስጥ መስተንግዶ ያገኛሉ ማለት ነው። ከኛ አንጻር ከአገልግሎት ሰጪዎቹ አንጻር ሲታይ አንደኛ የተቀላጠፈ አገልግሎት እንድንሰጥ አድርጎናል። ምክንያቱም ፋይል መፈለግ፣ ካርድ ማስላክ፣ ብዙ ጊዜ ደግሞ በሰው ኃይል ነበር፣ በራነር በፖርተር ነበር ካርዶች የሚንቀሳቀሱት የነበረው፣ እሱን ቀንሶልናል። ሁለተኛ ደግሞ መረጃዎችን ከማግኘት አንጻር በጣም በከፍተኛ ሁኔታ አንደኛ በምንሰራበት ወቅት ላይ ሚስ አናደርግም ምክንያቱም ኤንሲ የቅድሞ ወሊድ ክትትል ያላት እናት በድንገተኛ በምትመጣበት ወቅት ቻርት ማገላበጥ፣ ከካርድ ክፍል ማስመጣት የለም። በኤትሳ ክሊካዊ በአንድ ክሊክ የኤንሲዋን ማየት እንችላለን። ከድረ ወሊድም ከመጣች ከሆነ ደግሞ የኢንፌክሽን ወይም መቁሰል ከሆነ በኦፕራሲዮን ወቅት ምን ነበረ፣ ከዚህ ቀደም በነበራት የሆስፒታል ቆይታ ላይ የተሰጧት መድኃኒቶች፣ የነበሩ እክሎች ካሉ በኮምፒውተር በአንድ ክሊክ አድርገን እናገኘዋለን። እኛም ከዚህ ወደ ቀጣይ ወደ ኢመርጀንሲ ወደ ዋርድም የምናስተላልፈው መረጃ ይታወቃል። የዳታ ጥራቱ ላይ ለምሳሌ የኳሊቲ ሰርቪሶች በሚመጡበት ጊዜ ወረቀት መቁጠር አይጠበቅባቸው። የፔሸንት ሳቲስፋክሽን ወይም ደግሞ ማንኛውም ህሙማን ወደ ጤና ተቋም ሲመጣ ካርድ ጠፋብኝ ሳይል ወይ ስሙን ወይ ስልክ ቁጥሩን ኤኒ በወቅቱ ሊያስመዘግባቸው የሚችሉ የዩኒክ አይደንቲፊኬሽን ነገሮችን በመናገር ብቻ ከዚህ በፊት የነበረውን ሂስትሪ የሚያገኝበት እድል ተፈጥሯል ማለት ነው። ብዙ ቦታ እንግዲህ የምናየው ከካርድ ክፍል ጀምሮ ካርድ ጠፋብኝ ተብሎ የአንድ ህሙማን በፊት ሲታከም የነበረውንም ኬዝ ለማግኘት የሚያስቸግርባቸው ሁኔታ ነው የነበረው። እንግዲህ እነዚህ መቶ አርባ የምላቸው ፉሊ ፔፐርለስ የሆኑት ናቸው። ነገር ግን ኦፒዲ ኢመርጀንሲ ዋርድ የተለያዩ ከሚሰጧቸው አገልግሎቶች ፕራዮሪታይዝ አድርገው ደግሞ አብዛኛዎቹ ጤና ተቋማት የኤማር ሲስተምን ጀምረዋል። ስለዚህ በዚህ ዓመት አንዱ ፉል ስኬል አብዛኛውን ብቻ ሳይሆን ሙሉ ለሙሉ የጤና ተቋሞቻችንን ፔፐርለስ አድርጎ የመውጣቱን ጅማሮ ነው። በእርግጥ ብዙ ኢንቨስትመንት ይፈልጋል። ምክንያቱም ሃርድዌርም አለው። ሁለተኛ ደግሞ እስካሁን ያሉንንም አጠቃላይ የዲጂታል ሲስተሞችንም ደግሞ ኢንተግሬት ማድረግ ያስፈልጋል። ሃርሞናይዝ ማድረግ ያስፈልጋል። ወረቀቱን ስናስበው ከማኑዋል ስራ ለምሳሌ አንድ ታካሚ ሶስት አራት አይነት የደም አይነቶች ለላክብቲ 3 4 ወረቀቶች ላይ ተጽፈያለሽ። ሲስተም ላይ ግን ጀስት ቲክ በቃ ቲክ ቲክ ቲክ ታደርጊያለሽ፣ ሴንድ ነው ሄደ። ስለዚህ ይሄ ደግሞ ፔሸንት ሐኪሙ ለወረቀት የሚያሳልፈውን ታይም ስለሚቆጥብለት ከታካሚው ጋር ተረጋግቶ ለማውራት ጊዜ ድል ይሰጠዋል፣ ማለት ነው። ያ ደግሞ ያው የሕክምና ኳሊቲ በደንብ ይጨምራል። እንደ ሐኪምም አንድ ባለሙያ ያው በስራ ጫናን በምንም በቂ ያልሆ በቂ ዶክመንቶች ላይ ዶክመንት ላይ ያደርግ ይችላል። አስፈላጊ የሚባል መረጃዎች ምናልባትም ሜዲኮ ሌጋል አልሆነ በኋላ ለፍርድ ቤት አስፈላጊ የሆኑ ነገሮች ሊኖሩ ይችላል። ሙሉ በሙሉ አስፈላጊ የሚባሉ ሕክምና የሚጠይቃቸው ዶክመንቶችን ለማሟላትም ዲጂታላይዝ ከመሆኑ በፊት ያው ሐኪሙ እየመጣለትን ነው የሚጽፈው መጽሐፍ ውስጥ ይችላል። ደስ ነው የሚጽፈው ኮምፕሊት ላይ ሆኖ ይችላል። ወርጣም ትንሽ ብቻ ሊጻፍ ይችላል። አሁን ግን ፎርማቱ የስ ኦር ኖ ማድረግ እና እነሱ ምልክት ላይ ማድረግ ብቻ ስለሆነ ቀላል ያደርገዋል ስራው፣ አድካማ ያደርገውም ብላስ ደግሞ ሙሉ ዶክመንቱን የተሟላ አይነት ዶክመንት እንዲሰራ ያደርገዋል። ከዚህ ቀደም ለወረቀት እንዲሁም ለካርድና ለተለያዩ ለማንዋል ስራዎች የሚወጣ ወጪም ቀላል የሚባል እንዳልነበር ይነሳል። ትልቁ ለምሳሌ ለካርድ የሚወጣ ወጪ አለ። ካርድ ሲመጣ ካርድ ለማውጣት እያንዳንዱ ታካሚዎች ከሆነ ትልቅ ክላሰር የሚያክል ካርድ ነው የሚወጣው እና ያ ካርድ እያንዳንዷ ደግሞ ሂሳብ አለው። እኛ ጋር ኦልሞስት ወደ ሶስት አራት ሚሊዮን ነው እንግዲህ በአመት የሚገለገለው እና ለዛ ሁሉ የምታወጪውን ካርድ አስቢው ምን ያህል እንደሆነ። ስለዚህ ሲስተም ላይ ሲሆን ግን ያ ሁሉ ወጪ የለም ማለት ነው። በቀላሉ በሲስተሙ ይስተናገዳል። ልክ ሪኩዌስቶችም እንደዛው ላብራቶሪ የሚላክበት ለአንድ ታካሚ ሶስት ነገር ልሰጩ ትችላለች፣ ቅድም እንዳልኩሽ። ስለዚህ ሶስት ወረቀት ፕሪንት አድርገሽ ማውጣት ይጠበቅብሻል ሲስተም ላይ ሲሆን ግን ጀስት በቃ አንድ ሲስተም ነው፣ በሲስተሙ ይልካል። ስለዚህ እንደዚህ አይነት ወጪዎችን በጣም ይቀንሳል። የተለያዩ ብክነቶች፣ የወረቀት ብክነቶች፣ አስፈላጊ ያልሆኑ ፋይል ብክነቶች። ምናልባት የኛ ካርድ ክፍል አሁን ብታዩት ምናልባትም ሶስት አራት አምስት ሰርቪስ ኤሪያ ሊሆን የሚችል ቦታ ነው የያዘው። ለምን ሀርድ ኮፒዎች መያዝ ስላለበት፣ የአስር ዓመት ሙሉ መያዝ አለበት። ፋይሎች ዲጂታላይዝ ስናደርግ ምናልባት አሁን ዘንድሮ ጀምረን ፎር ዘ ኔክስት ቴን የርስ አሁን ዲጂታላይዝ አድርገን ስንጨርስ ምናልባትም ትንሽ ካሬ ሜትር ያላት አንድ አነስ ያለች ሩም የተለየ ካርድ ክፍል አስፈልገው ይሆን። በትንሽ ሰው ኃይል ማሰራተም ይችላል። በተለይ ካርድ ክፍልና ሬጅስትሬሽን ማኑዋል ሲሆን፣ በጣም ብዙ ሰው ነው የሚፈልግ በየቦታ። አሁን ግን አንድ ሰው በተመሳሳይ ሰዓት ክርኤት አድርጎ ቻርቱ ካርድ አውጥቶለት አስከፍሎ ወደ ሕክምና ቦታ ማድረስ ይችላል እና ማን ፓወር ዩቲላይዜሽን በጣም ይቀንሳል። ኤምአር የምንለው በሆስፒታሎች እና በጤና ተቋማት ላይ የምንሰራቸው የፔፐርለስ የማድረጉ ስራ ነው። ኤሌክትሮኒክ ሜዲካል ሪከርድ የሚለው የነበረው ነው። ስለዚህ እሱን ስራ ስንሰራ አሁን ላይ ወደ 140 የሚሆኑ ጤና ተቋማት ማለት ነው ፔፐርለስ ሆነዋል። እንግዲህ እነዚህን ወረቀት አልባ በማድረጋችን ብቻ ለምሳሌ አንድ ተቋም ፋይዳውን ሳነሳ ከዚህ በፊት ለወረቀት ፕሪንቲንግ ያወጣ የነበረውን በአመት ወደ 120 ሚሊዮን ብር ያንን ዜሮ ማድረግ ችሏል ማለት ነው ስለዚህ ፔፐርለስ ማድረጉ እንዲሁ ዲጂታላይዝ ለማድረግ ብቻ ሳይሆን የፔሽንት ሳትስፋክሽን ወይም ደግሞ ማንኛውም ሕሙማን ወደ ጤና ተቋም ሲመጣ ካርድ ጠፋብኝ ሳይል ወይ ስሙን ወይ ስልክ ቁጥሩን ቲክ በቃ ቲክ ቲክ ቲክ ታረጋለሽ ሴንድ ነው ሄደ። ስለዚህ ይሄ ደግሞ ፔሽንት ሐኪሙ ለወረቀት የሚያሳልፈውን ታይም ስለሚቆጥብለት ከታካሚው ጋር ተረጋግቶ ለማውራት ጊዜ ድል ይሰጠዋል ማለት ነው። ተያያዥ የሆኑትን ፋርማሲ፣ ላቦራቶሪ ብዙ ጊዜ ዲጂታላይዝ ከሚደረጉ በፊት ያለው ችግር አንድ ታካሚ ወረቀት ይሰጠዋል፣ ላቦራቶሪ እንዲሰራ። ሰው አንዳንዴ በቂ ኢንፎርሜሽን ላይኖረው ይችላል፣ የቱ ጋር መሄድ እንዳለበት። ምናልባትም ሰዎችም አቢዝ ሊያደርጓቸው ሊጠቀምባቸው ይችላል ወደ ውጭ እንዲወጡ እንዲው ሊያደርጓቸው ኮንፊዝ ሊያደርጓቸው ይችላል አገልግሎት የለም የሚሉ ሰዎች ሊኖሩ ይችላሉ አሁን ግን በሲስተም ስለሆነ የታዘዘውን ነገር ቀጥታ የሚደርሰው ወይ ላብራቶሪ ወይ ፋርማሲ ነው ስለዚህ ታካሚ ባዶ እጅ ነው የሚሄደው ስለዚህ ምንም ፍራውድ ሊሰራበት ኦር ሌላ ሊያጭበርብሮ የሚችል አካል የለም ማለት ጤናው ሴክተር በተለያየ ጊዜ ቻለንጆች ሲገጥሙት ለምሳሌ ፋርማሲ ላይ አንድ ከመድኃኒት ቦታዎች ስርቆት አለ ከሆስፒታሎች የሚለው ሲመጣ ይሄ ኤፒቲኤስ የምንለውን ስርዓት ተዘርግቷል ማለት ነው። ያ ማለት ኦዲተብል ፋርማሲካል ትራንዛክሽን ሲስተም የምንለውን በአብዛኛው ፋርማሲ እንዲሁም በኮሚኒቲ ፋርማሲ ያንን ማድረግ ችለናል። ያ ለምን ይጠቅመናል? አንዱ አንድ ሐኪም መድኃኒት ሲያዝ እስቶክ ውስጥ አለ የለ መድኃኒት አለ የለም የሚለውን አይቶ መድኃኒት እንዲያዝም ይረደዋል። አጠቃላይ ኤክስፓየር ሊያደርጉ የደረሱ መድኃኒቶችም ካለ ደግሞ በጊዜ ለማስወገድም ለመጠቀምም የሚያግዝ ሲስተም ነበረ። በሌላ በኩል ደግሞ ዳጉ የምንለው ደግሞ ሲስተም አለን። ይሄም የዲጂታላይዜሽን አንዱ ፕላትፎርም ነው። ይሄ ደግሞ ዳጉ የምንለው ሲስተማችን ደግሞ በጣም ትልቁ ነገር የሚሰራው በተለይ የሰፕላይ ቼኑ አጠቃላይ በተቋም ውስጥ ያለው የግብአት አቅርቦትን የፎርካስት የማድረግ ኳንቲፋይ የማድረግ እነዚህ ስራዎች ደግሞ ጎን ለጎን አብሮ የሚሰራበት ነው ማለት ነው ሲመጣ የራሱን ጭንቅ ስለሚያይ ጩኸቱ፣ ማመናጨቁ፣ ምኑ እዛ ላይ የሚሰራው ሰው ነው የሚሆነው። ነገር ግን እዛ ላይ ያሉ ሰዎች ለአንድ ሰከንድ እንኳን ሲስተሙ እንዲቆምባቸው አይፈልጉም። ለዛም ነው አሁን እኛ በየቦታው ሰርቨር ወይም ደግሞ የዳታ ሴንተሮችን እያቋቋሙ መሄድ ሳያስፈልግ። የወረዳኔት ሲስተማችንን ወደ ናሽናል ሀብ የማምጣቱን እና ይሄንን ወደ አንድ ዩኒፋይድ ሲስተም የማምጣቱን ስራ በዚህ ዓመት እንሰራለን ብለን የያዝናቸው ትልቅ ውጥን ስራዎች። ለዛ ነው ግን በጣም በጣም ብዙ ቦታ ላይ የፔሸንት ሳትስፋክሽንም ጨምረዋል። ኬዞቻቸውን በየጊዜው ሲመላለሱ ይሄንን ይጨምራል። እንግዲህ የዲጂታል አይዲንም ደግሞ ስንጨምርበት አዲስ አበባ ላይ እየታመመ ሰው ለስራ ጉዳይ ሞያሌ ቢሄድ አዲስ አበባ ያለው ኬዙ ሲምፕሊ ስምህ ማን ነው ሲባል ሙያሌ ላይ ስሙን በመናገር የትኛውም ጤና ተቋም ላይ ዩኒፋይድ የሆነ ሲስተም ስለሚኖር ከዚህ ፊት አሞት የነበረውን ኬስ በቀላሉ ማየት የሚቻልበትና ተገቢው ሕክምና ለማግኘትም የሚያስችል ስርዓት ይዘረጋል።